ሱፐር ኦቫ ድርጅት በሐዋሳ ገበያ የሚታወቀው የእንቁላል ምርትን በሰፊው በመሸጫ ሱቆቹ በማቅረብ ነው። ድርጅቱ በእንቁላል ላይ የሚታየውን የዋጋ ማሻቀብ ለማስተካከል የራሱን ሚና ተወጥቷል። ካምፓኒው በውጭ ቀጥተኛ ኢንቨስትመንት የተመዘገበ ሲሆን አሜሪካውያንና የእስራኤል ዜጎች በጋራ ያቋቋሙት ድርጅት ነው። ዛሬ ላይ ድርጅቱ በሐዋሳ ከተማ ያስገነባውን ሱፐር ኦቫ አግሮቴክ የእንስሳት መኖ ማቀነባበሪያ ፋብሪካ በ6 ሚሊዮን ዶላር ወጪ አስገንብቶ አስመርቋል። ድርጅቱን ወክለው መልእክት ያስተላለፉት ኦፌር ሌቪ የምግብ ዋስትናን ለማረጋገጥ የሚያስችሉ ስራዎች ላይ ትኩረት አድርገን እየሰራን እንገኛለን ብለዋል። የሱፐር ኦቫን ምርስ አጋራችሁ የምግብ ዋስትናን ለማረጋገጥ ጤንነቱ የተጠበቀ የአምራር ዘዴን እንከተላለን። ወዲያው እንዳመረትን በትኩሱ ለገበያ እናቀርባለን። በአጠቃላይ የኢትዮጵያን ሸማቾች በተመጣጣኝ ዋጋ በመድረስ እርካታን ለማረጋገጥ እንሰራለን። መንግስት ለኢንዱስትሪዎች ልዩ ትኩረት ሰጥቶ እየሰራ ይገኛል፣ ያሉት በኢንዱስትሪ ሚኒስቴር ሚኒስተር ዴታው ሀሰን መሐመድ፣ ለአልሚ ባለሀብቶች ድጋፍ ማድረጋችንን እንቀጥላለን፣ ያሉት የግሉ ዘርፉ የሚያደርጋቸውን የኢንቨስትመንት ኢንቨስትመንቶችን ለመደገፍ መንግስት ቁርጠኛ አቅጣጫ አስቀምጦ ወደ ተግባር እየተገባ በመሆኑ ኢንዱስትሪውን ለማሳደግ በምታደረጉት ጥረት ሁሉ መንግስት ከምን ጊዜውም በላይ ከጎናችሁ ሆኖ የሚያገዛቸው መሆኑን ያረጋገጥ። በአምራች ሚኒስትሮች ልማት ላይ ትኩረት በመስጠት የኢትዮጵያ ብልጽግና እናረጋግጣለን። ሱፐር ኦቫ አግሮቴክ የእንስሳት መኖ ማቀነባበሪያ ፋብሪካ መመረቁ ገበሬዎች ይቸገሩ የነበሩበትን የመኖ እጥረት እንደሚያቃልል ነው የሲዳማ ክልል ምክትል ርዕሰ መስተዳደር በየነበራሳ የገለጹት። በዛሬው ዕለት በሀዋሳ ከተማ እየተመረቀ እና በይፋ ስራ እየጀመረ ያለው የሱፐር ኦቫ የእንስሳት መኖ ማቀነባበሪያ ፋብሪካ ለክልላችን ብቻ ሳይሆን ለሀገራችን ትልቅ ተስፋን የሚሰጥ በተለይም ለክልላችን ከእንስሳት እርባታ ጋር ተያይዞ እየተከሰተ ሲያስቸግረን የነበረውን የመኖ እጥረት በከፍተኛ ደረጃ የሚፈታ በመሆኑ እንደ ክልል በጣም ከፍተኛ ደስታ ተሰምቶናል። ሁላችሁንም እንኳን ደሳላችሁ እንኳን ደሳለን ለማለት ፈልጋል። የሲዳማ ክልል ለአምራች ኢንዱስትሪው ምቹ ሁኔታ ፈጥሯል የሚሉት የክልሉ ኢንዱስትሪ ልማት ቢሮ ኃላፊ ጎሳኤ ጎዳና በክልሉ 1300 አምራች ኢንዱስትሪዎች በስራ ላይ ይገኛሉ ብለዋል። አሁን ባለንበት ሁኔታ በክልላችን ከ1300 በላይ የሚሆኑ አምራች ኢንዱስትሪዎች በክልላችን ውስጥ ይገኛሉ። በሲዳማ ውስጥ በአምራች ኢንዱስትሪ ዘርፍ ኢንቨስት ለማድረግ ትልቅ እድል እንዳለ ሁላችንም በዛው ደረጃ መያዝ ያስፈልጋል። ለውጭ ባለሀብቶችና ለሀገር ውስጥ ባለሀብቶችም ተመሳሳይ ትኩረት ተሰጥቶ የተለያዩ የመሰረተ ልማት አቅርቦት፣ የኃይል አቅርቦት፣ የፋይናንስ አቅርቦት፣ የግብዓት አቅርቦትን ከመደገፍ አንጻር ሰፋፊ ስራዎች እየተሰሩ ያሉበት ሁኔታ ነው። ሱፐር ኦቫ መኖ ማቀነባበሪያ ፋብሪካ በሰዓት 15 ቶን ማምረት ይችላል ተብሏል።